ጫት የሚባል አይቅምም አውቆ እንደዚህ ሰው በእኔ እንዲፈርድ ወይ ደግሞ ሱመያ፣ ለምን ሰይድ እንደዚህ የሆነልሽ? ለምንድነው ልጆቹን የማታገናኙ እንዲባል ሰው እንዲያዝንለት ነው እንጂ ሰይድ አምስት አይቸግረውም። አካውንቱ ጥርግርግ አድርጎ ብር አይሰጥም። አንድ እንደው ይሁኑ ይሁን እንኳን ይሁን እንደው እንደው ይሁን ድ በጭራሽ በጭራሽ ብር አይቸግረውም። አበዳን ማለት ነው። ለምን ታውቃላችሁ? በጣም ብዙ የከፈታቸው ነገሮች አሉ። በጣም በስሙ በጣም ብዙ ነገር የከፈተው ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና እየተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ፣ አልሐምዱሊላህ። እንደምን ቆያችሁልኝ በአዲስ ነገር መጥቻለሁ። ላይክ ሸር ሰብስክራይብ ማድረግ አበረታቱኝ። ሱመያ መድ ትሰታለች ስለ ሰሄድ የሰሄድ እህት ስለ አዩ ተናግራለች። ምን አለች የሚለውን ነገር ሱ ምን ገጠመው እያሱ የሚለውን ነገር ወደ ድሬዳዋ ሂዶ አብራችሁኝ ቆዩ፣ እነግራችኋለሁ። ላይክ ሸር ሰብስክራይብ ባይረሳ። እንግዲህ ዛሬ ማለት ነው በአዲስ ነገር ከርች ብያለሁ። ሱመያ ካለችበት ከየመን ወጥቻለሁ ስት ተናግራለች። እንግዲህ ሰሄድ ብትመጣም እራሱ አታገኘኝም ብላለች እና ስለ ሰሄድ ደግሞ ጫት ቃሚ ቅድሚም አይደለም ሱሰኛም አይደለም ባሌ ስትተናግራለች፣ ማለት ነው። ምንም እንኳ ቢያስከፋ ሰኢድ ስራዎቹን ግን ውሸት ነው ስትተናግራለች፣ ማለት ነው። ጫት አይቅምም አቆ ነው እኔ ለማሰደብ እኔን ለማስኮነሱ መያን ፈልጎ ሂዶ እንደዛ አደረገ፣ እንደዛ ሆነ፣ እንደዛ አጋጠመው ለማለት እኔን ለማስኮነንና እኔን ለማሰደብ ነው እንጂ ሱስ የለበትም ስትተናግራለች፣ ማለት ነው። እንግዲህ በየመን በየመን ጎዳና ላይ ማለት ነው ሰኢድ ጫት እየቃመ በረንዳ ወጥቶ ነበር እያየ ነው ማለት ነው። እና እንግዲህ ከሱመያ ይሄን ማረጋገጫ አግኝተናል ማለት ነው። ሰኢድ ግን እንደዚህ መስራት አልነበረብህም። የልጆችን እናት ለማስወቀስ መሞከር ጥሩ አይደለም ማለት ነው። ስለዚህ ዋናው ነገር የተጠየቀውን መልሰህ እንግዲህ ይቅርታ ብታደርግል ለመታረቅ መሞከርና ልጆችን ለማገኘት ልጆች ጋር አብረን ለመኖር መሞከር እንጂ ሌላ ነገር መንት ማለቱ ጥሩ አይደለም ማለት ነው። እና ማለት ነው እንግዲህ ሰይድ የመን ገብቶ እንደዛ ማድረጉ በጣም አስከፊ ነገር ነው። ሱመይቴ እንግዲህ መርስ ስለሰጠሽ ደስ ብሎ እና ልጅሽም እንደተሻለ ተስፋ እናደርጋለን ማለት ነው። እና ስለ ባልሽ ያለሽ ክብር እና ስለ ባልሽ ያለሽ ቦታ በጣም ደስ የሚል ነው። ምክንያቱም የልጆችሽ አባት ነው እና ጫትቃሚ ሆነ ሱሰኛ ሆነ ተብሎ እንዳይታማብሽ ያረሹ ነገር በጣም ደስ ይላል ማለት ነው። እውነቱን ስለተናገርሽ እንግዲህ ሰይድ ማለት ነው ዛሬ ቪዲዮ ይሰራል ብለን ተስፋ እናደርጋለን ማለት ነው። የሰይድ እህት እንግዲህ አዩን ከሰይድ ህይወት እና ከሱመያ ህይወት

አንችልች ብላታለች ማለት ነው። ሁለተኛ ደግሞ ሙስሊም አይደለች አዩ፣ የታወቀ ነው ኦርቶዶክስ ናት። ግን ሰኢድ አስለማታለው ምናምን እያለ ነበረ፣ ውሸት ነው። ሁሉም ነገር ውሸት ነው ማለት ነው። እና እሷ ሙስሊም አይደለች መጀመሪያ፣ ሚስቱም ላትሆን ትችላለች ማለት ነው። አውቆ ሱመያ ለመራቅ ያደረገው ነገር ሊሆን ይችላል ማለት ነው። ስለዚህ ቤተሰቦቿን ቢሆኑ አይፈልጓትም ከራቅልን፣ በቃ እኛ አንፈልግሽም ነው ያሏት ማለት ነው። አንፈልግሽም ከወንድሜ እና ከሱ መያ ከልጆቹ እናቱ ህይወት ውጭልን ብላታለች ማለት ነው። የሰኢድ እህት በጣም ነው የሚገርመው። ይህን ያህል ሰውት ማለት ነው። ስንቱ ጠልቷታለች። ሀዩ የምትባል ሴትዮ ማለት ነው እና መጀመሪያ የሆነ ነገርማ አለባት እንጂ ሰውን ሁላ ደብድባ ልጨርሳቸው ነው። አይታችኋል? እያሱን እንደዛ ጥርሱን ስታወልቅበት መጀመሪያ፣ የእያሱ ጥርስ ማለት ነው። የእያሱ ጥርስ አርቲፊሻል ነው። ዝም ብሎ ስክት የሚደረግ ጥርስ ነው ያለው ማለት ነው። እና ትናንትና ጉዱን አየሁበት ማለት ነው። ትናንትና ሳየው ጥርሱ አርቲፊሻል የሚሰካ ነው ማለት ነው። ልብስ የሚደረግ ነው እና መጀመሪያ ጥርሱን አልሰበረችበትም ማለት ነው። ዋሽቶናል። እያሱ የሚባል ሰውዬ ዋሽቶናል። እስ የልብ ብላቸው ጥርሱን ማለት ነው እና ጥልቅ የሚደረግ አርቲፊሻል ጥርስ ነው ያለው ማለት ነው። እና እቺ አንዷ ጥርስ የምትለበስ ጥርስ ነች ያለችው ማለት ነው። እና ለዛ ነው አውልቆ መታችን ሸርፈች ብሎ ያለው ማለት ነው። እና ድራማ እየሰሩብን ነው ተነቃቅተናል ማለት ነው። ግን አያዋጣችሁም ማለት ነው። አያዋጣችሁም እና እንግዲህ በአዲስ ነገር እንጠብቃችኋለን። ያው ሱመያና ሰኢድ ታርቀው ብናያቸው ደስ ይለናል። እንግዲህ ሱመያ ደግሞ የመን የለውም አፈልገ ይብላለች ማለት ነው። ከየመን ወጥቻለሁ ያፈልገ ይብላለች። ግን ከየመን እንደማትወጣ ተስፋ እናደርጋለሁ። ወደ ትሄዳለ ወደ ሳውዲ አላቅም ማለት ነው። እንግዲህ ወደት እንደምትሄድ ባላቅም ማለት ነው። እና በጣም አሳዛኝ ነው። እንግዲህ እያሱ ደግሞ ያንኑ ሸራፋ ጥርሱን ሊያስደግም ሄዷል ማለት ነው። ድሬዳዋ ደደ እንግዳ ይሄዱ ልብስ ሊገዙ ቃል ይገዙ ነው ማለት ነው። እዛ እንትን ማለት ነው ቦንዳ ለመግዛት ነው ይሄዱ ማለት ነው ርካሽ ስለሆነ። ነገር ግን እሷን ልፈልግ ነው ብሎ ሄዷል ማለት ነው እያሱ እያሱ እንግዲህ አርቲፊሻል ጥርሱን ወጣ ገባ እያደረገ ጥርሴን ሸርፋኝ ምናምን እያለ ይላል ማለት ነው። ተጫወቱብን ማለት ነው። ተጫወቱብን፣ እየቀለዱብን ነው ያለው እና እንግዲህ ኦመር እውነቱን እንደተናገረው ሰምታችኋል ማለት ነው። የእነሱ ድራማ አያልቄ ነው ማለት ነው። እና እኛ የምንፈልገው የሰኢድና የስሙያ የሚታረቁበትን ጊዜ ነው ማለት ነው። እና ያን ቀን እንናፍቃለን። አላህ ደግሞ እውነቱን እውነት ፍቅርና የልጆቻችሁ ሁኔታ የሚያሳዝናችሁ ከሆነ እንደምትታረቁ ተስፋ አደርጋለሁኝ። አላህ የሚያሳርቃችሁ። እንግዲህ ብዙዎቻችን መልካሙን ነገርን እየተመኘንላችሁ ነው። ደስታችሁ ነው እና የሚያስደስተን፣ ታረቁ ነው የምንላችሁ ማለት ነው። የማያጠፋ ያለ ሁሉ ሰው ያጠፋል። ስለዚህ ታረቁ። ሱመያ ይቅርታ ካለሽ ቅርታውን ተቀበዩ ነው የምንለው ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ለነበረን ቆይታ ከልብ እያመሰገን በሌላ